እሺ በውስጥም በውጭም ያላቸው ወንድሞች እህቶቻችን እንደሆናላቸው። እኔ ስለ አርበኛ ከፍ የምለው አሁን ከኔ በፊት አርበኛ ደረጃም፣ አርበኛ ሰለሞንም ፕሮፌሰርም ተናግረውታል። ከፍሲን የዛሬ ሁለት አመት ነው የማውቀው። አሁን በሱ ሰማ ላይ ያሉትን ወንድሞችን ከማዋቂ በፊት ከፍሲ ጋር ነበር የምንተዋወቀው። በብዙም እንግዲህ በሀሳብ በተለያየ መንገድ በተለያየ ወቅት እንተጋገዝ እንደጋገፍ ነበር። እጅግ ሲበዛ ቅን የዋ ጀግና ነው። ስለዚህ ስለዚህ ወንድማችን ጀግንነት ማውራት ቅድም አርበኛ ደረጀ እንዳለው ተነግሮ አያልቅም። እኔ ይህ ጀግና ምንድን ነው አማራ ሆኖ ተፈጠረ፣ አማራ ሆኖ አደገ፣ እውነተኛ አማራ ሆኖ ተሰዋል። ስለዚህ አሁን ወንድሜሰን እንዲያለው በውስጥም በውጭም ያለ ነው። አንድነታችንን አጠናክረን የወንድማችንን አገራ ኃላፊነት ዓላማ እግ ማድረስ አለብን። ስለዚህ ለዚህ አንድነታችንን አጠናክረን መከተል አለብን። ከሺህ በክርስቲም መስዋዕትነት እኛ የምንበረታታበት የምንጠነክርበት አላማውን እግብ የምናደርስበት አላማውን ደግሞ እግብ ለማድረስ የምንችለው በውስጥም በውጭ የሚያለነው አንድነታችን አጠናክረን መርከቻ በውጭ ያላችሁ ወንድሞቻችንና እህቶቻችን አንድነታችሁንም አጠናክራችሁ ከውስጥ ካለው ጋር አንድነታችን በማጠናከር ትግሉም የበለጠ የምናጠናክርበት እና እግብ የምናደርስበት ስለዚህ ሁኔታ መፈጠር ከተቻለ በእርግጠኝነት እነዚህ ጀግኖቻችን እንደተሰውም አይደለም የምንወስደው። ዋናው ነገር አላማቸው እንዳይኮላሽ በውስጥም በውጭም ጠንክረን አጠንክረን አንድነታችን አበርትተን ለሚፈጠሩ ማንኛውም ችግሮች ሰብረክ ሳለን ትግላችን አጥናፈን ማስገድ አለብን። ወንድማችንን እንግዲህ ፈጣሪ በጀነት ያኑርልን። ይህን ለማለት የምፈልገው።